ሁላችሁም ላይክ እና ሼር ሰብስክራይብ እያደረጋችው አበረታቱኝ። ፅናት ድራማ ክፍል አንድ መቶ ሁለትን እንጀላችሁ ከቺ በያለው እንጀላችሁ ከቺ በያለው ሁላችሁም ላይክ ሸር ሰብስክራይብ ማድረጋችሁ አትርሱ። ውድ ቤተሰቦቻችን እና አሁን ሚሚክሩ በጣም ተጨንቋን ያህም ቤቲ ጽናት የቤትን ሻወር ስትወስድ ቅርጻ ቤቲ ወደ እናቷ አይላፈችውን ስለዚህ እናታችን እናቷ ደግሞ የቤቲነት የገብታ እየጨፈረች ነው ሳስትራለሁ እያለች ነው ጽናትን እና ሊናን ማለት ነው። ኪራ ደግሞ በጣም ተጨንቋል እኮ እሷኮ እናትነች በእሷ መፍረዳ አይቻልም እያለ ነው ቅዱስ እና ክርቤል ደግሞ እኔ እኮ በእሱ አልፈረድኩም፣ ግን ደግሞ የፈለገ ነገር ቢሆን እንደ ቤት ቀበረኛና የጥክፋትን መጠራቀሚያ ልትሆን አትችልም አለው። የምትረዳው እኮ አንተን አንድ ያትውደቅ እንጂ ከወደክ እኮ ረጋጭ ብዙ ነው አለ ቅዱስ። አላቅም ብቻ ከዚህ በላይ ፅ ስትከፋ ማየት አልፈልግም አለው። እያለው ነው ለቅዱስ ማለት ነው። ያኔ ተውስት ላይ ሰምቻት በነበረ ያችን ኬሲ ቤቴ ባላስገባዋት ኑሮ የሁሉ ነገር ባልተፈጠረ ነበረ። እኔ ለእናቷ አዘኘ፣ እናቷ እግሯ ላይ ስትወድቅብኝ አዘኘ። አሁን ግን ሌላ ሌላ ይዛ መዘዝ ይዛብኝ መጣች፣ እናትዬዋም እያለ ነው። በቃ ሌላ መፍትሄ እናስብ እንጂ አትጨነ ቃላው ስማው እንደዛ ከማረግ ውጭ ምንም አማራጭ የለኝም ለመጨረሻ ጊዜ እሷ ማለት ልክ እንደ ልጇ ነች። አንዴ ድርቅ ካለች ምንም አትሰማም አለ። ምንድን ነው የሚያስቀህ? ነው አሁን ያልከው አባባል እኮ ማለት እናት በልጅ ነው የወጣችው ማለት እኮ ነው አለ። በአክፍ ማንም በማንም ይወጣ፣ ሁለቱም ግን እብድ ናቸው እያለ ነው። በነገራችን ላይ ያው እንግዲህ የምታደርገው ነገር ደስ አይልም የቤት እናት። እባክህ አንተ ራስህ ግራ ገብቶኛን እሺ ከማለት ውጪ ሌላ ምን አማራጭ አለኝ እያለ ነው። እዚ ጋር ደግሞ ጺዬ እባክሽ ተረጋጊ አየር ተቀብለን እንምጣ፣ አይምሮሽ ትንሽ ይረጋጋል እያለቻት ነው። ጽናት ምሮ ለጽናት ማለት ነው። እሷ ደግሞ ከዛ ደግሞ የነ ይህን ምሮ አማት ከቻ ላይ ማለት ነው። ምንድን ነው አጅሪት እኔን አስገብተሽኝ እዛ ተተሽኛ እሷን ስታገኛት አይደል አለች። የእናሁም የእናት መጥተዋን እንዲህ አለች ጽናት አዎ፣ አንቺ ቤትሽን ሳትፈቅጂልኝ መጣሁኛ። እሷ ደግሞ አንቺ ስታገኝ ረሳችኝ አሉ። የእናሁም እና ደግሞ ነገረኛ ሆነዋን። በጌታ ስም ልጅ ባለመውለዷ በጣም ነገረኛ ሆነዋን። ጽኮ በጣም ጥሩ ሁኔታ ላይ ስላልሆነች ነው አለች። አዎ አይኑ አባብጦ ሳይ የሆነ ነገር እንደሆነ ተረድቻለሁ አለች። የነፈ መናት የነፈ ምነት በጣም ይቅርታል አይስተናደም ሳላላወኩኝ ነው። አሁን ግን ቁጭ በሉ፣ ቡና ላፍላለውት፣ ምግብ ላቅርብለውት። አሁን ችግር የለውም። እንደ ማንኛውም ሴት ተዝረክርኬ ተኝቺ መጠበቅ የለብኝም። ባሌን ሰንዳ ሰዳ አድርጌ መጠበቅ አለብኝ፣ እያለች እንግዲህ ምሮን የምሮን አይምሮ የሚነካ ነገር እየተናገሩ ነው። የናሁምና ምናበጣም ደስ አይልም። የቤት ናትና የምሮ አማት አቃጥሎ ሊደፉኝ ነው። በጌታ ስም እንደዚች አይነት አማት ፈጣሪ ያርቀልን። ለምን መሰላችሁ? አሁን ምሮ እየወዳ አይደለም፣ የልብ ታማሚ ሆና ነው እንጂ ልጅ። እሷም ትፈልገዋለች ግን እሷ እንደማትፈልግ አድርገው እንደዚህ እያደረጉ በጣም ከባድ ነው። እና እንደዚች አይነት አማት አትኑራችሁ፣ እውነት አይኑረን። በሮቻው ወይ ማሚዬ፣ ልሸኝሻል። ምንም መሸኘት አያስፈልግም፣ አመሰግናለሁ። አንቺ እሷን በደንብ አዝናኛት። ለናሁሜ እነግረዋለሁ ምግብ ውጭ በልቶ እንዲመጣ። አሽቀባጭ አማት ናት። በጌታ ስም ሰላም ሙሉ እያለች ቂጧን እያገለባበጠች ማለት ነው። ሆ አለች ምሮዬ። ምሩ ምንድን ነው አለች። እንዲሁ ነው አለች ምሮዬ። ለነገሩ የንኛ አለመጠየቂ ጥፋቱ ቤቴ ማን እንዳስቀመጥኩ ረሳሁት። እንዴ አለች ጽናትዬ፣ ማለት ነው። ቆይም ደግሞ ይታወቃሉ። አዎ የኔን ህይወት ማበላሸቷ አላነሳትምና ያንቺን ህይወት ልታበላሽ ነው አለችው ጽናት እ እኔማ ዝማ ልላትም፣ እያለች ተይ ጽናት እንደዚህ አይደለም ደግሞ የሆነ ነገር ዳልታበላሽ ነው። አለች ምሮ የናሁም እናት በጣም ተበላሻሽተዋል። በጣም ደስ አይሉ። የቤቴ እናትና የናሁም እናት ነገረኛ ናቸው። የነገረኛ ነገረኛ ሄሎ ነው። ናሁሜ በማያ ስትመጣ በቃ በቤት ናሽ እንዴ እኔ ቤት ነው፣ ሌላ ማን ቤት ነው? ኧረ እያሉ አንተ ቤት እደ በቃሽ መጣ እዛው ጠብቀኝ። ምንም በሰላም ነው መጣውሽ። ምን አይነት ነገረኛ እናት ናቸው? በጌታስ ጥልቅ ጥልቅ ይላሉ ዝም ብለው ደሞ። የቤትነት ሄሩን ታይ እንዴት ታረፍሽልኝ፣ እንዴት ነው ትላለኝ እቺ ጫበሪያም ይሄ ሁልሽ ስለ ገንዘብ በጭራሽ እንዳታስቢ ብቻ አንቺ መቀመቅ እንድትገባ አድርጊልኝ። ይሄ ሁልሽ የነገር ሾፍ ላይ ጠምጥሚባት። ምስክርም ካስፈለገኝ ገዛለን። እዝጎ ይቺ ገረድ ማንነቷን ስለረሳች እኔ ማንነቴን አሳያት አለው። እዝጎ የቤቴናት ግን በጣም ርኩስ ናቸው። በጌታ ስሚ፣ የቤቴናትና የናሁምናት ከዚህ ድራማ ይወጡ ምትሉ ላይ ካርጉ። በጣም ደስ አይሉም ደስ አይሉም እንደዚህ ነገረኛ ናቸው ማለት ነው። እንግዲህ እንደው ጽናት እንደ ፈተና በዛባት የእኔ እናት፣ በጣም ነው ፈተና የበዛ። በዚህ ስትል ሌላ ፈተና፣ በዚህ ስትል ሌላ ፈተና። ወደ በጌታ ፈተናውን መቋቋም ነው የሚያቅተው። ይች ኪሩቤል እንግዲህ አዝኖላት የእናት ባልፈልግም ብሎ አዝኖላት ወደ ቤቷ አስገባ። አይሆን ተጨራሽ ደግሞ ሚስቱን እንግዲህ ወደ እስር ቤት ልታስወረውርበት ነው። እና ምን አይነት ሴትዮ ናት በጌታ ለማንኛውም አዲስ ነገር አለ፣ ደውልሻለሁ። እንግዲህ ጽናት አሳይሻለሁ

ምንም ባጠፋ እንኳ ህጅ ህጅ ላይ እንደማይጥለኝ ያውቃለው። ስዬ ምንድን ነው የምትጫጫሁት? ተረጋጉ እንጂ ብላ ምሮ ይዛት ቁጫ ላይ አሳይሻለሁ አለች። ሰማሽኝ የራስሽን ቤት በደንብ ሳትገነቢ የማንን ቤት ለመስራት አትሞክሪሽ። ምን ማለት ነው አለች ምሮ አማትን እዚህ አስቀምጦ ለማጠቀም ገረድ፣ የአማትን አስቀምጦ እዚህ ሰው ቤት ተቀምጦ ከማሽቃበጥ የራስን ትዳር መገንባትን ማትቺ፣ የራስሽን ትዳር መገንባትን ማትቺ፣ አማትሽን እዚ አስቀምጠሽ አንቺ እዚህ ታሽቃብጫለሽ አሉ። ስማ፣ ወመንፈስ ቅዱስ ምን አይነት ናቸው? ጓደኛዬ እኮ ነች፣ ጌታ ሆይ ገረድ አለች። ጽናት ለኔ አሁንም ገረድ ናት። ልዩነቱ አሁን አልጋ ላይ ተኝታ መሬት ለመሬት ተኝታ እየተርመጠመጠች ነው። አሁን አልጋ ላይ እየወጣችው አሏት። ሜቲቱ አሁን ለኔም ለኔ አሁንም ገረድ ናት ገረዲቱ፣ አይመስልሽም? እስጎችን ሴትዮ በጥፊ ነበር ማለት በጌታ ስም። በእውነት ጽናት ማንም ሳይኖር እንደዚህ እንደምትናገሪ ተጠራጥሬ ነበር አለች ምሮዬ ሁለኪ እውነቷን ነው፣ አለች አየሽልኝ ያደልሽ የምሮ ምን አይነት እሳት ውስጥ እየኖርኩኝ እንዳለ፣ አለች አቤት፣ ምን አይነት ርኩስ ሴትዮ እየሆን እሳት ውስጥ ውስጥ የከረረሽኮ ኪራ ነው። ለምን ቀልበት የማያደርግልሽ ይመስልሻል? ወይስ ኪራ ገንዘብ አቶ፣ አለቻት ለምንዶ ታውቂያለሽ? ገረድ ስለሆንሽ ስለማትመጠኙ ነው እሺ፣ ለክብሩ በጭራሽ ስለማትመጠኙ ነው አሉ። አንቺ ሴትዮ ይበቃሻል፣ ፅዬ በቃ ነው ይበቃሻል። እኔ ግን ምሮዬን ቢያደርገኝ ማለት ነው፣ ለፅዬ አዝኜ ይዤ በጥፊ ነበረ ማለት እዚህ ድራማ ላይ ማለት ነው፣ ይመጥናት ነበረ። እሺ ይሄን እሺ፣ አንቺ ስታለቅሽ ማየት አይቀርም እያለች ነው ፅናትዬ። በማዶን ቤዳት ቦክሪሽ ቱሪናፋ ዲል ላድርግ የሚን እሷን እሱን ጽናትን እስር ቤት አስገብተው እንግዲህ ልጃቸውን ለኪራ መዳር ይፈልጋሉ። እርኩስ ናቸው በጌታ። የናሁምና የናሁምና ደግሞ ምሮን አለያይተው ሌላ ማጋባት ይፈልጋሉ። በጣም ሁላቸውም ሴረኛ ናቸው፣ ሴረኞች። አሁን ደግሞ ምሮና ሰናይትና ክብሮ መጡ ማለት ነው። በጣም ታሳፍሪያለሽ። እሺ፣ አንዲት ልጅ አንዲት ልጅ ካላት እናት ይህን ያህል ነገር አይጠበቅም እያለች ነው ምሮ። ምንድነው የተፈጠረዋል እያለ ነው ክብሮም ማለት ነው። ገረድነቷን ስነግራት ተናዳ ሄደች አሉ። ይህምን ገረድነት ነው ገረድ ገረድ አለች ሰኒ። እኔ ኮ ግርም የሚለኝ ማንነቱን ሲነግሯችሁት ለምንድን ነው የምትናደዱ? ተረ እመለሳለሁ ጠብቂኝ ሰኒዬ፣ ጀግናናቴ፣ ማር ሰኒ፣ በጣም ታስደስተኛል። በነገራችን ላይ አትይኝም ወይዘሮ ቅድስት፣ አንቺን ቤት የምትናገሩት ነገር አጥንት ሰርስሮ ገብቶ ልብ የሚሰብር ነው፣ አለ ክብሮም። እዬ ቆይ አይገርምም። ከሴቶች ላይ አንተ ማሽቃበጥ፣ እስኪ እንደ ወንድ ለመሆን ሞክር። በነገራችን ላይ እኔ ግን የዚች የቤት ይናባረ በጣም አቃጥላ ደፋይ ነው። ይችን ይዞ እንደው መሀል አናቷን ነበር ማለት ድጋም እውነት እንደ ዝች አይነት አማት እኮ ሊኖር ይችላል? በጌታ ስ እንዲሁ እንደ ዝች አይነት አማት እንደ ናሁምናት እና እንደ ዝች አይነቷ ራ ከናሁምናት ደሞች በጣም የተለየች ነች። እርኩስ ናት። አዝኖላት ልጇን ቤት ውስጥ ቢያስገባላት ያው ትዳሩ ልታፈርስ እያኮበኮበች ነው ይች ቦርጫ ምን አይነት ጉድ ነው? እባካችሁ ኧረ በስመ እያለች ነው። እዛ ደግሞ አሁን ጽናትዬ እዚህ ጋር ተናዳ መጣች። የእኔ እናት በጣም ተናዳለይ። ጽዬ ማለት ነው። ፅዬ አሳብደው ሊገሏት ነው። በጌታ ስም ጉድ እኮ ነው። ጽዬ አይዞሽ። ሰኒና ምሮ መጡ። ጽናት እያሉ ነው። ጽናት እያሉ ነው። በጣም ተናዳለይ። አልከፍትም ምሩ አልከፍትም፣ በቃ ተወኝ። ብቻዬን መሆን ነው የምፈልገው። ጽናት ምን ሆነሽ ነው? ምን ሆነሽ ነው? ደህና ነሽ? ጽ ተወኝ፣ በቃ ተወኛል። ወልቆልቆቹ አይደለም እንዴ እንዴ። ጽናት እያስጨነቅሽ ነው፣ በሩን ክፈችው። አልከፍትም በቃ ብላ ቁጭ አለች ማለት ነው። ጽዬ በጣም ተሳዝናለች። ይቺ ወደል የሆነች ሴትዮ እንደ ልጇ እብድ ነች። እንደ ልጁ አብድነች ድነች እዚች የቤቴ ናት ማለት ነው። ጌታ ሆይ ለማንኛውም ቤተሰቦች ይሁላችሁም ላይክ እና ሼር፣ ሰብስክራይብ ማድረግን አትርሱ። በሚቀጥለው ደግሞ አንድ መቶ ሦስትን ይዘን እስከምንመጣ ድረስ ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቻናሬን አሳድጉልኝ። ፈጣሪ አምላክ አገራችንን ሰላም ያደርግልን አንድነት ፍቅርን ያድለን ባይ